የዛሬው ምረቃ በተለይ በፖሊስ ሙያ ውስጥ ለበርካታ ዓመታት አገልግለው ባላቸው የስራ ብቃትና በባህሪ እንዲሁም በሰጡት አገልግሎት ተመዝነው ለረዳት ኮሚሽነርነት የሚያበቁ መስፈርቶችን አልፈው በኮሌጁ የተሰጡ አጠቃላይ ስልጠናዎችን ወስደው ለዚህ ምረቃ የበቁ እንደመሆናቸው መጠን ይሄ የዛሬው ተመራቂ በቀጣይ የከተማ አስተዳደሩ ፖሊስ በከተማ አስተዳደሩ ላይ ለሚሰራቸው ስራዎች ከወትሮ በተሻለ እና በላቀ እውቀትና ክህሎት መስራት የሚያስችላቸው አቅም የፈጠሩበት የስልጠና እና እንዲሁም ከበታችሁም ወደ መስመር መኮንን የመጡበት እለት ስለሆነ በድጋሜ ተመራቂዎች እንኳን ደሳላችሁ ማለት ፈልጋለሁ። ፖሊስ ሁል ጊዜ ህገ መንግስቱንና ህገ መንግስታዊ ስርዓቱን የመጠበቅ ህገ መንግስቱን ተከትለው የሚወጡ ህጎች እንዲጠበቁ የማድረግ በተለይ ደግሞ ስምሪት በሚወስድባቸው ቦታዎች ሁሉ የህግ የበላይነትን ለማስጠበቅ ትልቁና ዋነኛው አቅም ህዝብ እንደመሆኑ መጠን እንደ ፖሊስ ወይም እንደ ወንጀል መከላከል ስትራቴጂያችን መረጃን መሰረት ያደረገ እንዲሁም ህዝብን ማዕከል ያደረገ የመከላከል ስራ መስራት ስለሆነ ይህንን ስራ መስራት እንዲቻል በምንሰማራባቸው ቦታዎች ሁሉ ሁል ጊዜ ልናስብ የሚገባን ወንጀል ከመፈጸሙ በፊት ወንጀልን በመከላከል በተሰማራንባቸው ቦታዎች ሁሉ ዜጎች ሰላማዊ እንቅስቃሴ እንዲያደርጉ መንግስት ያቀዳቸው የልማት እና ሌሎች ስራዎች የተሳለጡ እንዲሆኑ ማድረግ ያስፈልጋል። በተለይ በአሁኑ ሰዓት የለውጡ መንግስት በርካታ ስራዎችን እየሰራ ይገኛል። የአዲስ አበባ ከተማን ያየን ከሆነ ልክ እንደ ስሟ አዲስ አበባ የሆነች የመጣችበት ጊዜ ነው። የአፍሪካ መዲና፣ የተለያዩ ዲፕሎማቶች መቀመጫ እንዲሁም የኮንፈረንስ ሴንተር የሆነችው ከተማችን በተለያዩ ልማቶች እያጌጠች እየተዋበች ከጊዜ ወደ ጊዜ እያደገችና ለዜጎቿ ምቹ እየሆነች የመጣችበት ሁኔታ ነው ያለው። ይሁን እንጂ በዚሁ ልክ የተለያዩ ጸረ ሰላም ኃይሎች ባዳዎችና ባንዳዎች በመተባበር የከተማችን ሰላም እንዳይረጋጋ፣ ዜጎች በሰላም ወጥተው እንዳይገቡ ማዕከላቸው በማድረግ ወይም የስበት ማዕከላቸው በማድረግ ከተማችንን የሽብር ማዕከል ለማድረግ የሚንቀሳቀሱ አካላት አሉ። እነኚህን አካላት እድል እንዳያገኙ የከተማዊ ጸጥታ ኃይል በትብብር የሰራቸው ስራዎች እንዳሉ ሆነው ፖሊስ የወሰደው ድርሻ ጉልህ ነው። በቀጣይም ለምንሰራው ስራ ሁሉ ለየትኛውም ጸረ ሰላም ኃይል በር እንዳይከፈት የተጀመረው የሰላም የልማት ጉዞ በተጠናከረ መንገድ እንዲቀጥል ለማድረግ ሁሌም ዝግጁ መሆን ያስፈልጋል። በስልጠና የተሰጡ የመከላከል እንዲሁም ወንጀልን የመመርመርና በአጠቃላይ ህዝብን ያሳተፈ የሰላም ማስከበር ስራን ወደ ተግባር መቀየር ተገቢ ይሆናል። በተለይ 2018 በርካታ ስራዎችን የምንሰራበት ዘመን ነው። ከተማው ከጊዜ ወደ ጊዜ ትላልቅ ኮንፈረንሶች የሚካሄዱበት ከተማ እየሆነ ስለመጣ ማንኛውም ወደ ከተማው የሚመጣ የውጭም ሆነ የውስጥ እንግዳ ፍጹም ሰላማዊ ተደስቶ የሚሄድበት ከተማ እንዲሆን የ247 ስራ መስራት ያስፈልጋል። በተጨማሪም 2018 የምርጫ ወቅት እንደመሆኑ መጠን ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ ዜጎች ህገ መንግስታዊ መብታቸውን ተጠቅመው ይመራናል፣ ቀጣይ ያስተዳድረናል የሚሉትን ፓርቲ መምረጥ እንዲችሉ የተሳለጠና የተደላደለ የሰላም መድረክ መፍጠር ከፖሊስ ይጠበቃል። ፖሊስ ይህን በሚሰራበት ጊዜ ከሃይማኖት፣ ከዘረኝነት እና ከፖለቲካ በጸዳ መልኩ በተቀመጠው ወይም ህገ መንግስታዊ በሆነው እና በተቀመጡት ህጎች ላይ ብቻ በመንተራስ ሰላምን የማስከበር በተለያየ መንገድ ተደራጅተው ሰላምን ለማደናቀፍ ዜጎች ህገ መንግስታዊ መብታቸውን እንዳይጠቀሙ የሚያደርጉ አካላት ካሉ ህግን የተከተሉ እርምጃዎችን ለመውሰድ መዘጋጀት፣ በዚህ ልክ መስራት ያስፈልጋል። በአጠቃላይ በፖሊስ ተቋማት ውስጥ ከጊዜ ወደ ጊዜ እየተፈጠረ ያለውን አቅም በመጠቀም የቴክኖሎጂ የሰው ኃይል እንዲሁም የሎጂስቲክ አቅሞቻችንን በመጠቀም በዘመነ አኳኋን የከተማችንን ሰላም የማስጠበቅና ልክ እንደ ስሟ እየተዋበች ያለችዋን ከተማ ሀብት ንብረትና ህዝቦቿን የመጠበቅ ኃላፊነት የምንጊዜም ተግባራችን መሆኑን በማወቅ እጅ ለእጅ ተሳስረን ቀጣይ ያለውን ጉዞ ፍጹም ሰላማዊ እንድናደርግ መልዕክቴን ማስተላለፍ እፈልጋለሁ። በድጋሜ እንኳን ደስ አላችሁ። አመሰግናለሁ።